ዎች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን እንደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጤናማ በሆነ መንገድ ምንም የጎንዮሽ የጤና ችግሮችን ሳያስከትል ሙዝን እንዴት መመገብ እንዳለባችሁ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ታዲያ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን፣ ሀሳብ አስተያየታችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ እጅግ በጣም በርካታ የጤና ጥቅሞችን ከሚሰጠን ድንቅ የሆነ ፍራፍሬዎች ውስጥ አንዱ ነው። ሙዝ ኃይልን ይጨምራል። የምግብ መፈጨትን ያሻሽላል። የልብ ጤናን ይደግፋል። የደም ግፊትንም ይቆጣጠራል። አጥንቶችንም ያጠነክራል። ክብደትንም ለመቆጣጠር ይረዳል። ስሜትን ያሳድጋል፣ እንዲሁም ጭንቀትን ይቀንሳል። ጤናማ የአንጀት ባክቴሪያዎችንም ይደግፋል። የጡንቻ መኮማተርንም ይከላከላል። የአንጎል ተግባርንም ያሻሽላል። የበሽታ መከላከልንም ይጨምራል። ጤናማ ቆዳንም ያበረታታል። ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳል። የደም ማነስን ለመከላከልም ይረዳል። የደም ስኳር መጠንንም ያመዛዝናል። ከአካል ብቃት እንቅስቃሴ በኋላ ለማገገምም ይረዳል። የኩላሊትን ጤናንም ያሻሽላል። የአይንን ጤናንም ይደግፋል። የሆድ መነፋትን ይቀንሳል። የሆድ ድርቀትንም ለማስታገስ ይረዳል። ፈጣን ተፈጥሯዊ ኃይልንም ይሰጠናል። ሙዝ ለረጅም ጊዜ ጥጋብ እንዲሰማንም ያደርጋል። ሜታቦሊዝምንም ይደግፋል። የኤሌክትሮላይት ሚዛንንም ለመጠበቅ ይረዳል። የአሲድነት መጠንንም ይቀንሳል። የእንቅልፍ ጥራትንም ያጎለብታል። የነርቭ ስርዓት ጤናንም ይደግፋል። ሙዝ ጤናማ የፀጉር እድገትንም ያበረታታል። የሴሮቶኒን ምርትንም ያፋጥናል። ሰውነታችንን በተፈጥሮም ያነጻል። የንጥረ ነገሮች መምጠጥንም ያሻሽላል የፕሪሚኒስትራል ሲንድረም ምልክቶችን ለማስታገስም ይረዳል። ቅድመ የወር አበባ ምልክቶችን ማለት ነው። የጉበትን ተግባርን ይደግፋል። ቆዳንም እንዲያበራ ያደርጋል። በስትሮክ የመያዝ አደጋንም ይቀንሳል። በሕፃናት ላይ የበሽታ መከላከልንም ያጠናክራል። የጨጓራ ቁስለትንም ያረጋጋል። ጤናማ እርግዝናን ይደግፋል። ከድካም ማገግምንም ያሻሽላል። ሙዝ የአእምሮ ንቃትንም ያጎለብታል። የስሜት መለዋወጥንም ያረጋጋል። ስለዚህ ሙዝ እጅግ በጣም በርካታ ጥቅሞችን የሚሰጥ ድንቅና ሱፐር የሆነ ፍራፍሬ እንደሆነ መረዳት አለባችሁ ማለት ነው። ታዲያ ሙዝን ስትመገቡ እንዴት ጤናማ በሆነ መልኩ ምንም የጤና ችግርን ሳያስከትል መመገብ እንዳለባችሁ ደግሞ ልንገራችሁ። አንደኛ ሙዝ ገና ሲበስል ብቻ ተመገቡ። የበሰለ ሙዝ ቢጫ እናም ጥቂት ቡናማ ነጠብጣቦች ያሉት በተፈጥሮ ስኳርና በፋይበር መካከል ፍጹም የሆነ ሚዛን አለው። ለመዋሃድም ቀላል ነው። እናም የደም ስኳርንም በጣም ሳያነሳሳ ፈጣን የሆነ ኃይልን ይሰጣል። ከመጠን በላይ የበሰለ ሙዝ ደግሞ፣ በጣም ቡናማ የሆነውን አስወግዱ፣ ከፍተኛ ስኳርና አነስተኛ ፋይበርን ይይዛል። ሁለተኛ፣ ሙዝን ለመመገብ ምርጡን ጊዜ መወሰን ነው። ጠዋት ላይ ምርጥ ነው፣ የቁርስ አካል ሆኖ በጣም ጥሩ ነው። ቀኑን ለመጀመርም ፈጣን የሆነ ኃይልና ፖታሲየምን ይሰጣል። እንዲሁም ከስፖርታዊ እንቅስቃሴ በፊት ፈጣን ኃይልን ይሰጣል፣ እንዲሁም የጡንቻ መኮማተርንም ይከላከላል። ከስፖርታዊ እንቅስቃሴ በኋላም ግላይኮጅንን ለመመለስ እናም ኤሌክትሮላይቶችን ለመሙላትም ይረዳል። ታዲያ በምሽት ዘግይቶ መመገብን ደግሞ አስወግዱ። በምሽት ሙዝን መመገብ አንዳንድ ሰዎች ላይ የአክታ ክምችትን ወይም ደግሞ የምግብ መፈጨት ችግርን ሊያስከትልም ይችላል። ሶስተኛ ሙዝን ከፕሮቲን ወይም ደግሞ ከጤናማ ስቦች ጋር አዋሃዱት። ሙዝ ብቻውን በፍጥነት ይዋሃዳል። ይህም ፈጣን የሆነ የስኳር መጨመርን ሊያስከትል ይችላል። ታዲያ ጤናማ በሆነ መልኩ ለመመገብ ሙዝን ከኦቾሎኒ ቅቤ ጋር አዋሃዱት። ጤናማ ስብና ፕሮቲንን ይሰጣል። ሙዝን ከ ግሪክ እርጎ ጋር አዋህዱት። ፕሮቲንና ፕሮባዮቲክስን ይሰጣል። ሙዝን ከለውዝ ወይም ደግሞ ከሲርሶች ጋር፣ ከተልባ እና ከቻያሲርስ ጋር አዋህዳችሁ ተመገቡት። ፋይበርና ማዕድናቶችን ይሰጣል። እነዚህ ውዶች የደም ስኳርን ያመዛዝናሉ እናም ረዘም ላለ ጊዜም ጥጋብ እንዲሰማችሁም ያደርጋሉ። አራተኛ ሙዝን በስሙዚ ውስጥ ጨምሩት። ንጥረ ነገር በሞላበት እስሙዚ ውስጥ ለማዘጋጀት ከስፒናች ከአልመንድ ወተት ከቺያሲድስ እና ከአንድ ማንኪያ ኦትስ ጋር አብራችሁ ፍጩት ኃይልን ያሳድጋል የምግብ መፈጨትን ይደግፋል እናም ለቁርስ ወይም ደግሞ ከስፖርታዊ እንቅስቃሴ በፊት ፍጹም ጤናማና ኃይል ሰጪ ነው ሙዝ በተፈጥሮ ጣፋጭ ስለሆነ ተጨማሪ ስኳር ወይም ደግሞ ማጣፈጫዎችን መጨመርን አስወግዱ አምስተኛ ከፋይበር የበለጸጉ ምግቦች ጋር አጣምሩት። የምግብ መፈጨትን ለማዘግየት ሙዝን ከኦትስ፣ ከቺያ ሲድስ ወይም ደግሞ ከጥራጥሬዎች ጋር አብራችሁ ተመገቡ። የስኳር መጨመርን ይከላከላል እንዲሁም የአንጀት ጤናንም ይደግፋል። በኦትስ ላይ የተከተፈ ሙዝ እናም ቀረፋን መጨመር ምርጥ ነው። ስድስተኛ፣ ባዶ ሆድ ላይ ሙዝን ብቻውን መመገብን አስወግዱ ሙዝ አሲዳማ ነው እናም በማለዳ በባዶ ሆድ ብቻውን ሲበላ በአንዳንድ ሰዎች ላይ የሆድ መነፋት ወይም ደግሞ ምቾት ማጣትን ሊያስከትል ይችላል። ስለዚህ የተሻለው አማራጭ ሙዝን በባዶ ሆድ መብላት ትችላላችሁ፣ ግን ብቻውን ሳይሆን ከሌሎች ነገር ጋር አንድ ላይ ቀላቅላችሁ መሆን አለበት። ለተመጣጠነ የምግብ መፈጨት ሙዝን በባዶ ሆድ ላይ የምትመገቡ ከሆነ ከለውዝ፣ ከወተት ወይም ደግሞ ከኦትስ ጋር አዋሃዳችሁ ተመገቡ። ሰባተኛ ሙዝ ከበላችሁ በኋላ ወዲያውኑ ውሃን አትጠጡ። ከበላችሁ በኋላ ወዲያውኑ ውሃ መጠጣት በአንዳንድ ሰዎች ላይ የምግብ አለመፈጨት ወይም ደግሞ የሆድ መነፋትን ሊያስከትል ይችላል። ውሃ ከመጠጣታችሁ በፊት ከበላችሁ ከ15 እስከ 20 ደቂቃዎች አክል ጠብቁ። ስምንተኛ ሙዝን እንደ ተፈጥሯዊ ማጣፈጫ ተጠቀሙበት። በመጋገር በፓንኬኮች ወይም ደግሞ በስሙዚዎች ውስጥ ስኳርን በተፈጨ የበሰለ ሙዝ ተኩ። ጥቅሙም የተጣራ ስኳርን ሳትጨምሩ ጣፋጭነትን እናም ፋይበር እና ፖታሲየምን ይጨምራል። ዘጠነኛ በመጠኑ ተመገቡ። ጤናማ ቢሆንም ሙዝ በተፈጥሮ ስኳር የበዛበት ነው። ለአብዛኞቹ አዋቂዎች በቀን ከአንድ እስከ ሁለት መካከለኛ ሙዝ መመገብ ተስማሚ ነው። ከመጠን በላይ መብላትን አስወግዱ፣ በተለይም በስኳር ህመም ለተጠቁ ወይም ደግሞ ክብደት ለመቀነስ ለሚሞክሩ ብዙ መብላት አይመከርም። አስረኛ ከማቀዝቀዣ ወይም ደግሞ ከፍሪጅ የወጣ ቀዝቃዛ ሙዝን ከመብላት ተቆጠቡ። ቀዝቃዛ ሙዝ ደካማ የምግብ መፈጨት ችግር ባለባቸው ሰዎች ላይ የምግብ መፈጨት ላይ ተጽዕኖ ሊያሳድርና እንደ ስፕሪን ወይም ደግሞ ጨጓራን ሊያዳክምም ይችላል። ታዲያ ምርጡ አማራጭ ለስላሳ የምግብ መፈጨትን ለመደገፍ መካከለኛ ሙቀት ላይ ያለ ሙዝን ተመገቡ። ታዲያ በተቆረጠ ሙዝ ላይ ምንጊዜም ቀረፋ እናም ትንሽ እርድን ጨምራችሁ ብትመገቡ ደግሞ በጣም ምርጥ ነው ማለት ነው። የደም ስኳርን ለማመጣጠን ይረዳል፣ አንቲ ኢንፍላማቶሪ የሆነ ጥቅሞችን ይጨምርላችኋል፣ ጣዕምንም በተፈጥሮ ያሻሽላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ሙዝን ስትመገቡ እንግዲህ እነዚህን አንዳንድ ስህተቶችን በማስወገድ ጤናማና ምንም የጤና ችግሮችን የደም ስኳርንም ሳይጨምር ሚዛናዊ የሆነ ኃይልን እናም ጥቅምን እንዲሰጣችሁ ከነዚህ አሁን ከጠቀስኩላችሁ ምግቦች ጋር አንድ ላይ አዋህዳችሁ ብትመገቡት በጣም ተመራጭ ነው ማለት ነው። ስለዚህ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንምቻር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።